የተወደዳችሁና የተከበራችሁ የኢትዮ ኒስ ቤተሰቦች ሰዎች እንደምን አላችሁ? ሰላምታችን በያላችሁበት ይረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በትግራይ ክልል መቀለ ከተማ ትላንት ምሽት የተፈጠረው ክስተት አነጋጋሪ ሆኗል። በከተማዋ በትናንትናው እለት ምሽት የተፈጠረው ፍንዳታ ከፍተኛ ንዝርትና ድምፅ ነበረው ያሉት ነዋሪዎች ናቸው። ፍንዳታው የደረሰበት አካባቢ የክልሉ ከፍተኛ ባለስልጣን መኖሪያ ቤት መሆኑ ፍንዳታው የድሮን ጥቃት ነበር የሚሉም አሉ። በአንጻሩ የተፈጠረውን ፍንዳታ በተመለከተ ከተማው ፖሊስ በሌሊት መግለጫ ሰጥቷል። በዚህ ላይ ዝርዝር አዘጋጅተናል። የፋኖ ኃይሎች ባንኮቨር ወረዳ ልዩ አምባ ከተማ መቆጣጠራቸውን ይፋ አድርገዋል። በጎጃም የምክር ቤት አባሉ በተኮሰባቸው ጥይት ቆስለው ሆስፒታል የገቡ ሲሆን በወሎ አምባሰል ቀጠና ደግሞ ከ50 በላይ ወታደሮች መገደላቸው ሰምተዋል። የአገዛዙ ጦር በኩል በሶስት ዞኖች ለሁለት ሳምንታት በከፈትኩት ዘመቻ ሁለት መቶ ያህል ታጣቂዎች እንገድ እያለው ሲል አስታውቋል። በዝርዝር እናየዋለን። የብልጽግና አገዛዝ ከ100 ቢሊዮን ብር በላይ ሰውሮብኛል ያላቸውን 24 የስፖርት አወራራጆች በቁጥጥር ስረዋል ክፍሏል። ከፍተኛ መጠን ያለው ገንዘብ ሰውረዋል የተባሉት በርካታ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የገለጸው የብልጽግናው መንግስት የብሔራዊ ደህንነት አገልግሎት ነው። ባለስልጣናቱን መሰረት ማድረግ ተፈጽሟል የተባለውን ወንጀል በተመለከተ በዝርዝር እናየዋለን። ትራምፕ ከሶስተኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ፕሬዚዳንት ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ዛሬ በማህበራዊ ሚዲያቸው ይፋ አድርገዋል። የተወደዳችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። እነዚህናይሎች ተሰማላቸው መልካም ቆይታ ያሁላቸው የፋን ኃይሎች ባንኮ ወረዳ ልዩ አምባ ከተማ መቆጣጠራቸውን አስታወቁ። በጎጃም የምክር ቤት አባሉ በትኮሰባቸው ጥይት ቆስለው ሆስፒታል የገቡ ሲሆን በወሎ አምባሰል ቀጠና ደግሞ ከ በላይ ወታደሮች መገደላቸው ሰምተዋል። የአገዛዙ ጦር በሶስት ዞኖች ለሁለት ሳምንታት በከፈቱ ዘመቻ 2ቶ ያል ታጣቂዎች እንገድ እያለው ብሏል። በዛሬ ሁለት ህዳር 19218 ዓ ም በሰሜን ሸዋ ዞን አንኮ በር ወረዳ ከንጋቱ 11 ሰዓት ጀምሮ ከባድ ውጊያ ተቀስቅሷል። ውጊያ የተቀሰቀሰው የፋን ይሎች በአገዛዙ ጦር ካምፖ ቦምቦች ማጥቃታቸውን ተከትሎ እንደሆነ የኢትዮኒውስ መረጃ ምንጮች ተናግረዋል። በዞን አንኮበር ወረዳ አልዩ አምባ ከተማ ካምፕ ባደረገው የአገዛዙ ጦር ላይ ከንጋት ጀምሮ ውጊያ መክፈታቸውን ያረጋገጡት የፋኖ ኃይሎች የወኩላቸውም በውጊያው ከተማዋ ሙሉ ለሙሉ መቆጣጠራቸውን አስታውቀዋል። በዚህም የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በከተማዋ ካምፕ አድርጎ የነበረውን የአገዛዝ ጦር በመምታት አልዩ አምባ ከተማን ተቆጣጠራናል ሲል አስታውቋል። በተያያዘም በትላንትናው ዕለት ውጊያው ቀጥሎ ያለበትን የደብረ ብርሃን ዙሪያ አካባቢዎች ማለትም ጉንዶ በረት፣ ማላምባና ቀይት ዛሬም አልፎ አልፎ ተኩስ የሚሰማ ሲሆን ከትላንት ጀምሮ በተደረገ ውጊያ በርካታ የአገዛዝ ወታደሮች መገደላቸውን የፋኖ የመረጃ ምንጮችም ለኢትዮንስ ጨምሮ ተናግሯል። በተመሳይ በወሎ ቀጠና አምባሰል ወረዳ ጎርባ የተባለ አካባቢ ከማለዳ ጀምሮ በአገዛዝ ጦርና ፋናልሽ ካከል ከባድ ውጊያ መቀስቀሱም ተሰምተዋል። የአገዛዝ ጦር ከመርሳ ከተማ ወደ አምባሰል ወረዳ ጎርባ አካባቢ በሌሊት መጠጋት ተከትሎ ነው ውጊያው የተቀሰቀሰው ብሏን የአካባቢ የመረጃ ምንጮቻችን። በዚሁ በአምባሰል ወረዳ ግሸን ደብረ ከርቤና አካባቢ አካባቢው ከትላንት በስቲያ ከባድ ውጊያ መደረጉ መዘግባችን የሚታወስ ሲሆን በውጊያው አንድ አዛዥ ጨምሮ ከአምሳ በላይ የአገዛዡ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዚፋ አድርጓል። በአካባቢው በከባድ መሳሪያዎች ታግዞ ውጊያ የከፈተው የአገዛዝ ጦር የሰሜን ምስራቅ ስምንት መቶ አንደኛ ኮር አርባ አምስተኛ ክፍለ ጦር ከአምሳ በላይ ወታደሮች ተገድለውብታል ያለውን አፋባ በፋኖ በኩል በውጊያው የደረሰው ጉዳት በተመለከተ ያለው ነገር የለም። አፋባ አክሎም ከተገደሉት በተጨማ ተጨማሪ በርካታ የአገዛዙ ወታደሮች መቆሰላቸውና በውጊያ ማንሽ 300 ዘጠና አምስት የዲሽ ቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ ኃይሎች መማረኩን አስታውቋል። በተያያዘም ደሴ ዙሪያን ከፋኖ ክበባ ማስወጣት አለብን በሚል በሌሊት በአድማ ብተና ሚኒሻና መከላከያ ጥምረት ዘመቻ አለማድረግ ሲዘጋጅ የሰነበተው የአገዛዝ ጦር መረጃ ቀድሞ ለልጽንፈኛ ወርሶብኛል በሚል አለመግባባት ውስጥ መግባቱን የቴኒስ የመረጃ ምንጮች ነግረውናል። ከሁለት ቀናት በፊት በኩታበር ከተማ አቅራቢያ ለዘመቻ የወጡ የሚኒሻ አባላት ከፋኖ በተከፈተባቸው ውጊያ ሁሉም በማለቃቸው የብልጽግና የአካባቢው አመራሮች መረጃ ቀድማችሁ ሰጥታችኋል ተደርጓል በሚል በመከላከያ አዛዦቹ ወከባርሶባቸዋል ያሉት እኒህ የኢትዮኒስ የመረጃ ምንጮች፣ በዚህ ሁኔታ ደሴና ኩታብር ከተሞች ከፋኖ ከበባ ለማስወጣት የሚደረገው ዘመቻ ከባድ ዋጋ ያስከፍለናል በሚል ነው አለመግባባቱ የተፈጠረው ሲሉ ስለ ሁኔታው ተናግረዋል። በሌላ በኩል በሰሜን ጎጃም ዞን አቸፈር ወረዳ የምክር ቤት አባል በተኮሰባቸው ጥይት ቆስለው ከሆስፒታል መግባታቸውን የኢትዮኒስ የመረጃ ምንጮች ተናግረዋል። የብልጽግና የክልል ምክር ቤት አባል የሆኑት አቶ አዲስ አለሙ ህዳር 17 2018 ዓ.ም የፋኖ ኃይሎች ወደ የስማላ ጊዮርጊስ ከተማ መግባት ተኩስ በከፈቱበት ጊዜ ነው ቆስለው ሆስፒታል መግባታቸው የታወቀው። የምክር ቤቱ አባሉ አዲስ አለሙ ለብልጽግና የፖለቲካ ስራ አቸፈር ወረዳ የስማላ ጊዮርጊስ ከተማ ሳሉ በጥይት ቆስለው ሊበን ከተማ ለአስቸኳይ ሕክምና ገብተው ከቆዩ በኋላ ለከፍተኛ ሕክምና ወደ ባህር ዳር ተወስደዋል ሲሉ ነው የመረጃ ምንጮቻችን ጨምር የተናገሩት። የአማራ ፋኖ ብሔራዊ ካል ቴዎድሮስ ህዝብ በበኩሉ የተጠቀሱት የምክር ቤት አባል ከታጠቁ አገዛዙ ወታደሮችና ሚሊሻዎች ጋር ሳሉ ተኩስ እንደከፈቱባቸው አረጋግጧል። በዚሁ በጎጃም ቀጥና አዊ ዞን እንጅባራ ከተማ አቅራቢያ ምርክታ የተባለ አካባቢ የፋኖ ኃይሎች የደፈጣ ጥቃት ማድረሳቸውን የመረጃ ምንጮቻችን ነግረውናል። ሆኖም በደፈጣ ጥቃቱ የደረሰውን ጉዳት በተመለከተ ለማወቅ እንዳልቻሉ አክለው ተናግሯል። የፋኖ ኃይሎች ሌሊቱን በምስራቅ ጎጃም ዞን ደብረ ኤልያስ ከተማ በመግባትም በከፈቱት ውጊያ ደግሞ ከሀያ በላይ የሚኒሻ አባላት መገደላቸውን የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በሌላ በኩል የአገዛዙ ጦር በሶስት የጎጃም ዞኖች ለሁለት ሳምንታት በከፈቱት ዘመቻ ሁለት መቶ ያህል ታጣቂዎች ገድያለሁ ብሏል። የአገዛዙ ጦር ምስራቅ እዝ ነው። በጎጃም ቀጠናዎች ባረኩት ኦፕሬሽን 209 ታጣቂዎች ገደልኩ ያለው እዙ ዘመቻ አደረግኩ ያለው ከህዳር 3 ከህዳር 17 2018 ዓ ም በሰሜን ጎጃም በምዕራብ ጎጃምና አዊ ብሔረሰብ አስራር ዞኖች መሆኑን ነው ያስታወቀው። በትግራይ ክልል መቀለ ከተማ ትላንት ምሽት የተፈጠረው ክስተት አነጋጋሪ ሆኗል። በከተማዋ በትላንትና ዕለት በምሽት የተፈጠረው ፍንዳታ ከፍተኛ ንዝረትና ድምፅ ነበሩ ያሉት የከተማዋ ነዋሪዎች ናቸው። ፍንዳታው የደረሰበት አካባቢው የክልሉ ከፍተኛ ባለስልጣን መኖሪያ ቤት በመሆኑ ፍንዳታው የድሮን ጥቃት ነው፣ ባለስልጣኑም ኢላማ ተደርገዋል የሚሉ አሉ። በአንጻሩ የተፈጠረው ፍንዳታ በተመለከተ የከተማዋ ፖሊስ በሌሊቱ መግለጫ ሰጥቷል። በትግራይ ክልል መዲና መቀለ ከተማ የተፈጠረው ፍንዳታ በከተማዋ ከፍተኛ ድምፅና ንዝረት የፈጠረ መሆኑ ነዋሪዎች ከፍተኛ ድንጋጤ ውስጥ መግባታቸውም ሰምቷል። ትላንት ምሽት አራት ሰዓት ከ20 ደቂቃ አካባቢ የተፈጠረው ይህ ከፍተኛ ፍንዳታ አነጋጋሪ የሆነ ሲሆን በከተማዋ ነዋሪዎች ጨምሮ በማህበራዊ ሚዲያም ከፍተኛ ርዕሰ ጉዳይ ሆኖ ውሏል። ፍንዳታው የተፈጠረው በከተማ ዓዲ ሃቂ ክፍለ ከተማ የመቀለ ዩኒቨርሲቲ አንደኛው መግቢያ በር በተለምዶ ቢዝነስ ግቢ ተብሎ የሚጠራው አካባቢ ባሉ ሆቴሎችና ካፌዎች መካከል ነው። የኢትዮ ኒውስ የመረጃ ምንጮች አካባቢው ሁልጊዜም ከፍተኛ የሰዎች እንቅስቃሴ ያለበት አካባቢ ነው ያሉ ሲሆን ወታደራዊ አመራሮችና ፖለቲከኞችም ይህን አካባቢ ያዘወትሩታል ብሏል። በዚህም የተነሳ የፈጸሙ ከባድ ፍንዳታ በባለስልጣናት ዘንድ በቀጥታ የታሰቡ አመራሮችን ለማጥቃት ነው በሚል ተወስዷን ያሉት የመረጃ ምንጫዎች በዚህም በዋናነት ጀራል ፍስሃ ኪዳኑ ወይም ፍስሃ ማንጁስ ታላሚ ያደረገ ሳይሆን አይቀርም ይላሉ። ጨምሮም የክሉ ሰላምና ደህንነት ቢሮ ኃላፊ የሆኑትን ጀራል ፍስሃ ማንጁስ መኖሪያ ቤታቸውም በቅርብ ርቀት ላይ ነው ጥቃቱ የተፈጸመው የሚሉት የመረጃ ምንጫዎች በዚህም በክሉ ባለው ወታደራዊ ውጥረት አመራሮች ኢላማ መደረጋቸውን የሚያሳይ ሆኖ ተወስዷል ብለዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በቅርብ ጊዜያት የትግራይ ወታደ ና ፖለቲካዊ አመራሮችን እስራኤል በኢራን እንዳደረገችው ሁሉ በልዩ ክትትል እንዴት ማጥቃትና ማስወገድ ይቻላል በሚል ስብሰባ አድርጎ ውሳኔ አሳልፏን ያሉት የኢትዮኒስ የመረጃ ምንጮች የትላንቱ የመቀለ ከተማ ፍንዳታ በዚህ ውሳኔ መሰረት የተፈጸመ ሳይሆን አይቀርም በሚል በባለስልጣናቱ በኩል ከፍተኛ ድጋጤ ፈጥሯል ብሏል። ፍንዳታው የፈጠረው ንዝረትና የተሰማው ድምፅ ከፍተኛ ነበር ያሉት አንድ የኢትዮኒስ የመረጃ ምንጭ የድሮን ጥቃት ድምፅ እናውቀዋለን፣ ይህን የሰማ ነው ግን ከምናውቀው የድሮን ጥቃት ድምፅ የተለየ ነው ብሏል። የብልጽግና አገዛዝ አዳዲስ ድሮኖችን ከከፍተኛ ርቀት መተኮስ ጀምሯል። ይህም ከሰማይ ከፍተኛ ርቀት ላይ የተጣለ ልዩ የድሮን ፈንጅ ሊሆን ይችላል የሚል ጥርጣሬ አለ ብለዋል። ጨምረውም ከፍንዳታቸው በኋላ የጸጥታ ኃይሎች አካባቢውን ዘግተው ባደረጉት ምርመራ ዘጠኝ ሰዓት ከሌሊቱ አንድ የፈንጅ ፊውዝ በመገኘቱ ውሱን ለምርመራ ወስደዋል ማለት ነግረውናል። ሌላኛው የኢትዮ ኒውስ ያነጋገረቻቸው የመረጃ ምንጭ አካባቢ ላይ ባለስልጣናትና ጀነራሎች እንደመንቀሳቀሳቸው መጠን የተቃጣው ጥቃት ተራ ነገር ነው ማለት አይቻልም ካሉ በኋላ አካባቢው ላይ ከፍ ያለ ቦታ በመሆኑ ንዝረቱና ድምፅ ወደ ሌሎች አካባቢዎች በፍጥነት ተዳረሰ እንጂ ጥቃቱ የቦምብ ጥቃት ነው ይላሉ። የድሮውን ጥቃት አይደለም ማለት አይቻልም። ነገር ግን የቦምብ ጥቃቱ በራሱ ምን አይነት ቦምብ ነው የሚለው አልታወቅም ያሉት እኒ የመረጃ ምንጭ ባለስልጣናቱ ጉዳዩን ለመሸፋፈን እየሞከሩ ነው። የተፈጸመውን ጥቃት በዝርዝር ለማቅረብ የሞከሩ ቢሆንም ጥቃቱ ማን እንደፈጸመውና በምን አይነት ፈንጅ ወይም ቦምብ እንደተፈጸመ ግን ግልጽ አላድረጉም ይላሉ። በድሮንም ሆነ በእጅ ወይም አሊያም ደግሞ ማጥመድ የተፈጸመ የፈንጅ ጥቃት ነው ተብሎ ባይለይም ባለስልጣናቱ በተለይም የክልሉ ጸጥታ ቢሮ ኃላፊ ጀራል ፍስሃ ማንጁስ ኢላማ ለመደረጋቸው አያጠራጥርም ያሉት የመረጃ ምንጫዎች ሌሎች ጀራሎች ወይም ባለስልጣናትን በአካባቢው በነበሩ ካፌዎች ተቀምጠው እንደነበረ አረጋግጫለሁ ብለዋል። የመቀለ ከተማ ሰላምና ጸጥታ ቢሮ ፍንዳታው ከተከሰተ በኋላ ሌሊቱን ለክልሉ መገናኛ ብዙሀን በሰጠው መግለጫ ይህ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ነው ብሎታል። የቢሮ ኃላፊ አቶ ረዳይ ገዛይ በፍንዳታው በሰውም ሆነ በንብረት ላይ የደረሰ ጉዳት የለም ያሉ ሲሆን በተፈጠረው ድምፅ ከፍተኛ መደናገጥ ውስጥ ገብቶ ነበር ህዝቡ ማለት ጠቅሰው፣ ሁከት ለመፍጠር ታልሞ የተፈጸመ በመሆኑ ህዝቡ እንዲረጋጋ ና ምንም አይነት አስጊ ነገር እንደሌለ እንዲያውቅ ጠቅሰዋል። ይህን ያቀናበሩ ሰዎች ተከታትለን በቁጥጥር ስር እናውላለን ያሉት ኃላፊው እነማናቸው የሚለውን ግን አልጠቀሱም። ኢትዮ ኒውስ በአካባቢ የተፈጠረው ፍንዳታ ተከትሎ የተከሰተው ጉዳት በተመለከተ አካባቢው ላይ ክልከላ በመጣሉ ጉዳት መጠኑን የሚያሳይ ምስል ወይም ደግሞ ቪዲዮ ለማግኘት ጥረት ያደረገች ሲሆን የጥቃቱን ጉዳት የሚያሳዩ ፎቶዎች ግን ከስብርባሪ መስታወቶች ውጭ ሌላ የሚያሳዩት ነገር የለም። በክልሉ የተፈጠረው ወታደራዊ ውጥረት ጨምሮ በመቀለ ከተማ ከጦርነት ማብቃት በኋላ እንዲህ አይነት ነገር ሲከሰት የመጀመሪያው በመሆኑ ነገሩን ስጋት የሚያባብስ አድርገው የተመለከቱት በርካቶች ናቸው። የብልጽግና አገዛዝ ከቢሊዮን ብር በላይ ሰውረዋል የተባሉ 24 የስፖርት አወራራጆችን በቁጥጥር ስር አልኳል። ከፍተኛ መጠን ያሉ ገንዘብ ሰውረዋል የተባሉት በርካታ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን ያገዛዙ የቢራ መረጃና ደህነት አገልግሎት ነው ያስታወቀው። ተቋሙ እንዳለው ግለሰቦቹ ለመንግስት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ በመሰውር ወንጀል ተጠርጥረዋል ብሏል። በተወሰደ እርምጃ በድንታ አገልግሎት ቁጥጥር ስር የዋሉት የ24 የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎች ናቸው ተብሏል የስፖርት አወራራ ድርጅቶቹ ፌንቴክ ወይም ደግሞ አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶች ከሚያካሂዱላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር ነው የገንዘብ ስወራውን ፈጽመዋል የተባለው ፌንቴክ ወይም አግሪጌተር የሚባሉ የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማት ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ናቸው ተብሏል። እነዚህ ድርጅቶች የደንበኛቸው ሚስጥር መጠበቅ የሚል ሙያ አሰራር እንደ ሽፋን ተጠቅመው የስፖርት አወራራ ድርጅቶች የሚያንቀሳቀሱትን ገንዘብ ከሚመለከታቸው የመንግስት ተቋማት ደብቀዋል ወይም አሳንሰዋል ይላል የብልጽግና አገዛዝም የብሔራዊ መረጃና ደህንነት አገልግሎት። በዚህም የተነሳ የቤቲንግ ስፖርት አወራራ ድርጅቶች በግብር ስወራ እንዲሁም ከፍተኛ የአገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው ከሷል የብሔራዊ መረጃ ደህንነት አገልግሎት የፋይናንስ ደህንነት አገልግሎት የኢትዮጵያ ፌዴራል ፖሊስ የአዲስ አበባ ከተማና የድሬዳዋ ከተማ አስተራሪ ጸጥታ አካላት ግለሰቦች በቁጥጥር ስር ለመዋል በጋራ ሰርተናል ብሏል የብልጽግና ተቋማት በዋና ዋና ባለስልጣናትና ሚኒስትሮች ትብብር የሚሰሩ ወንጀሎችን በዜጎችና በተራው ሌቦች የሚሰሩ አድርጎ የሚያቀርቡ ሲሆን እነዚህ አይነት ወንጀሎችም የተፈጸሙት ታዲያ በከፍተኛ ባለስልጣናት ትብብር እንደሆነ ሲነገር ቆይተዋል የብሔራዊ መረጃና ደህንነት አገልግሎት ፈቃድ ኑሯቸው ከሚመለከተው የመንግስት አካል ጋር በገቡት ውል መሰረት የማይሰሩ በህገ ወጥ ድርጊት ተሰማርተው መገኘታቸውም ፈቃዳቸው የተሰረዘባቸው ናቸው ሲሉም ጠቅሷቸዋል። ትራምፕ ከሶስተኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ትራምፕ ይህን እቅዳቸውን ያስታወቁት በአሜሪካ ዘንድ የሚከበረውን የምስጋና ቀን በአለም ምክንያቱ ማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዚዳንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ውስጥ ሁለት የብሔራዊ ዘብ አባላትን ተኩሶ ክፉኛ ካቆሰላቸውና ሕይወት ካለፈ በኋላ ነው። ትራምፕ ይህን ጥቃት ተከትሎ ለ19 የውጭ አገር ዜጎች የተሰጡ የመኖሪያና የስራ ፈቃዶች እንደሚመረመርም አዘዋል። ትራምፕ በጽሁፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ ይገዳጥላለው፣ እንዲሁም በባይደን ዘመን ወደ አገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድ እሰርዛለሁ ሲሉም ትሩዝ በተባለው የራሳቸው ማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ጋር ስጋት ጋራ በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎች እንደሚመረምር አስታውቋል። ከዚህ ውሳኔ በተከታይነት ፕሬዚዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉ አስታውቋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈና የሶስተኛው ዓለም ሀገራት ማለት የተጠቅሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉ በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙ ሀገራት እንደሆነ ይታመናል። ከግዳው በተጨማሪ ለአሜሪካ ጠቃሚ ሀብት የማይሆኑ ወይም ሀገሪቱን መውደድ የማይችሉ ጭምር ከአሜሪካ እንዲወጡ እንደሚያደርጉ አመላክቷል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስት ጥቅማ ጥቅሞች በሙሉ እንደሚያስቆም አስታውቋል። የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መግፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማማ የውጭ ዜጎች ከአሜሪካ የማባረር እቅድ አላቸው። ፕሬዚዳንት ትራምፕ በትሩዝ ሶሻል ላይ ባሰፈሩት ረጅም ጽሑፍ ላይ አብዛኛዎቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት፣ ከእስር ቤት፣ ከአእምሮ ህሙማን ተቋማት የወጡ እንዲሁም ወረበሎች ወይም እጽ አዘዋዋሪዎች ናቸው፣ ማለት በሀገሪቱ ለሚከሰቱ ወንጀል ድርጊቶች ጥያቄ አድርጓቸዋል። ስደተኞችን በተመለከተ በትራምፕ አሰራር እየቀረቡ ያሉት ሀሳቦች ይፋ የሆኑት የ29 ዓመቱ የቀድሞው የሲይ ሰራተኛ አፍጋኒስታን የፈጸመውን ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮች የረዱ አፍጋናውያንን ወደ አሜሪካ እንዲገቡ ባድርገው አሰራር መሰረት ወደ ሀገሪቱ የገባ እንደሆነም ታውቋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩም። መልካም ጊዜ እመኛለሁ።